ሰላም እንዴት አላችሁ? የብራይት እንግሊሽ ኢትዮጵያን ዩቲዩብ ተከታታዮች በዛሬ ቪዲዮችን አብረን የምንመለከተው ስለ ኮንጃክሽንስ ነው። እንግዲህ ቪዲዮን ሰብስክራይብ በማድረግ ጀምሩት። ስለዚያውም ቀጥታ ወደ ቪዲዮ እናልፋለን። ዋት አር ኮንጃክሽንስ Conjunctions are words that join other words or sentences together. እንግዲህ ኮንጃክሽን ማለት ማለት ነው። Uh, ሌሎችን ቃላትን ወይ ደግሞ አረፍተ ነገሮችን አንድ ላይ የሚያጣምሩ የእንግሊዝኛ ቃላቶች ናቸው ማለት ነው። ዘ ስሪ ሜን ታይፕስ ኦፍ ኮንጃክሽንስ እንግዲህ ሶስት አይነት የኮንጃክሽን አይነቶች አሉ። ለምሳሌ አሁን አንዱን በምንመለከትበት ጊዜ ኮኦርዲኔቲንግ ኮንጃክሽን ይባላል። ያም ማለት በማለት ነው። ኮኔክት ቱ ኢኳል ፓርትስ ማለት ነው፣ በአማርኛው ሁለት እኩል ክፍሎችን ያገናኛሉ። ሁለት እኩል ክፍሎችን የሚያገናኙ የኮንጃክሽን አይነት ምን ይባላል? ኮኦርዲኔቲንግ ኮንጃክሽን ይባላል። ሌላኛው ለምሳሌ አሁን ዘ ሞስት ኮመን ዋንስ አር ኤንድ፣ ባት፣ ኦር፣ ሶ፣ ፎር፣ ኖር፣ የት። እንግዲህ ኮኦርዲኔቲንግ ኮንጃክ ኮንጃክሽኖች ምንድን ናቸው ብለናል። ሁለት እኩል ክፍሎችን ያገናኛሉ ብለናል። እንግዲህ በእንግሊዝኛ ውስጥ የሚታወቁ የኮንጃክሽን የኮርዲኔቲንግ ኮንጃንክሽን ወርዶች እንግዲህ እና የሚል ቃል ለምሳሌ ባት የሚል ቃል ማለት ባት ስንል ግን እንደ ማለታችን ነው። ኦር፣ ወይም ሶ፣ ታዲያ፣ ፎር ለኖር ይሄም አይደለም ያም አይደለም እንደማለት ነው። የት ማለት ገና እንደማለት ነው። እንግዲህ ኮርዲኔቲንግ ኮንጃንክሽን ሁለት እኩል ክፍሎችን ያገናኛሉ ብለናል። እንድ፣ ባት፣ ኦር፣ ሶ፣ ፎር ኖር እና የት የሚባሉ ቃላቶች ደግሞ የኮኦርዲኔቲንግ ኮንጃንክሽን አይነቶች ናቸው። ለምሳሌ አይ ላይክ አፕልስ ኤንድ ኦረንጅስ ቃል በዚህ ምሳሌ ውስጥ አንድ ነገር እንረዳለን። እሱ ምንድን ነው? እንደ የሚል ቃል ኮኦርዲኔቲንግ ኮንጃንክሽን ነው፣ ሁለት ነገሮችን እያገናኘ ይገለኛል። ወይ ደግሞ አፕል እና ኦረንጅን ማለት ነው። እያነጻጸረ ሳይሆን የሚገኘው ኤንደን አሁን እዚህ ሴንተንስ ውስጥ ምን ለማድረግ ነው የተጠቀምነው? ሁለት ነገሮችን ለመናገር ነው የተጠቀምነው። አይ ላይክ አፕልስ እንደ ኦረንጅስ ለማነጻጸር ሳይሆን ለመናገር፣ ሁለት ነገሮችን ለመናገር ያህል እንደ የሚል ቃልን ኮኦርዲኔቲንግ ኮንጃንክሽን ውስጥ አንዱን እንደ የሚል ቃልን ተጠቅመናል። ሁለተኛ ላይ ሂ ስ ታይርድ ባት ሂ ስ ዎርኪንግ፣ ደክሞታል ግን ግን ደግሞ እየሰራ ነው ማለት ነው ባት የሚል ቃል ግን የሚል የአማርኛ ፍቺ አለው ማለት ነው። ዱ ዩ ዋንት ቲ ኦር ኮፊ ዲ ዋንት ቲ ኦር ኮፊ ሻይ ነው የምትፈልገው ወይስ ደግሞ ቡና ነው የምትፈልገው ብለን አንድ ሰው መጠየቅ በምንፈልግበት ጊዜ ኮኦርዲኔቲንግ ኮንጃንክሽን ውስጥ ያለውን ወርድ ኦር በመጠቀም ልንጠይቅ እንችላለን። ሺ ዋስ ሲክ ሶ ሺ ስቴይድ ሆም ታማለች፣ ታዲያ ቤት እያረፈች ነው ወይ ደግሞ ቤት እየቆየች ነው ያለችው ብለን በእንግሊዝኛ ውስጥ መናገር በምፈልግበት ጊዜ ሶ የሚባለውን ቃል ከኮኦርዲኔቲንግ ኮንጃክሽን ወይ ደግሞ ኮኦርዲኔቲንግ ኮንጃክሽን ኮኔክት ቱ ኢኳል ፓርትስ እንዳለው ሶም ተጠቅመን ኤንዲን ሁለት ነገሮችን ኢኳል ፓርትስ እንዲህ ሁለት ነገሮች ሺ ዎ ሲክ እና ሺ ስቴይድ ሆም የሚባሉት ነገሮችን አብረን በማገናኘት በሶ መፍጠር እንችላለን። ሌላኛው ደግሞ ሰብ ሰብኦርዲኔቲንግ ኮንጃንክሽንስ ነው። ያ ማለት ማለት ነው ኮኔክት ሜን ሰንተንስ ዊዝ ስሞለር አይዲያ ወይ ደግሞ ኤክስትራ ኢንፎርሜሽን እንግዲህ ሰብኦርዲኔቲንግ ኮንጃክሽን ብለን ብለን በምናወራበት ጊዜ ዋና አረፍተ ነገርም በትንሽ ሀሳብ ወይ ደግሞ በተጨማሪ መረጃ ያገናኛሉ። እንግዲህ ሰብኦርዲኔቲንግ ኮንጃክሽን ምንድናቸው? ዋና አረፍተ ነገር ሲሆኑ በትንሽ ሀሳብ ተጨማሪ መረጃን ያገናኛሉ። አሁን ለምሳሌ ሳም ኮመን ዋንስ ቢኮዝ፣ ኢፍ፣ ዌን፣ ኦልሶ፣ ዋይል፣ አንቲል፣ ቢፎር፣ አፍተር፣ ሲንስ የሚባሉ ቃላቶች ምንድን ናቸው የሰብኦርዲኔቲንግ ኮንጃክሽን አይነቶች ናቸው፣ ወይ ደግሞ ቃላቶች ናቸው ማለት ነው። ምሳሌውን በምንመለከትበት ጊዜ አይ ስቴድ ሆም ቢኮዝ ኢት ዋስ አሁን ቢኮዝ የሚል ቃል ምክንያት አመላካች ነው። ቤት ቆየው ምክንያቱም እየዘነበ ነበር። ብለም ማውራት በምፈልግበት ጊዜ ከሰብኦርዲኔቲንግ ኮንጃክሽን ውስጥ አንዱን ቃል ቢኮዝ የሚል ቃል ተጠቅመን ይህን እንዲህ አይነት የመሳሰሉትን አረፍተ ነገሮች መፍጠር እንችላለን። ሌላኛው ኤግዛምፕል ላይ ኢፍ ዩ ስተዲ ዩ ውል ፓስ ኢፍ ዩ ስተዲ ዩ ውል ፓስ ብለም ካጠና ታልፍ አለ ብለን ለአንድ ሰው መናገር በምፈልግበት ጊዜ ኢፍ የምትል ቃል ተጠቅመን ይህን ሴንተንስ በመፍጠር ለሌሎቹ መናገር እንችላለን። ሌላኛ ላይ ዌን አይ ዋስ ዮንግ አይ ሎቭድ ካርቶንስ። እንግዲህ ዮንግ በዘ ታይም አይ ዋስ ዮንግ አይ ሀቭ ቢን ዋችንግ ሎትስ ኦፍ ሎትስ ኦፍ ሎትስ ካርቶን ፊልምስ ሜድ ሚ ሎቭድ ካርቶን ፊልምስ ብለን አሁን ለምሳሌ እንዲነት ፓራግራፍም ሆነ ሴንተንስን ለመፍጠር በምንፈልግበት ጊዜ ወይን የወይን እዚህ ውስጥ የተጠቀምነው ጊዜ አመላካች ነው። ከዚህ በፊት ሪሌቲቭ ክላውዝ ውስጥ እንደተመለከትነው ወይን ጊዜ አመላካች ነው፣ እዚህም ጊዜን ያመላከታል። በዮንግ ወይ ደግሞ ጎልማሳ በነበርኩበት ጊዜ የካርቶን ፊልሞች ወይ ደግሞ የአሻንጉሊት ፊልሞችን እወዳለው እንዲሁም ደግሞ አንዳንድ ሴንተንሶች በእንግሊዝኛ ሰብኦርድኔቲንግ ኮንጃክሽን በመጠቀም እንዲህ የመሳሰሉት አረፍተ ነገሮች መፍጠር እንችላለን። በሌላኛው ኤግዛምፕል ላይ አይ ውል ዌት አንትል ዩ ካም አይ ውል ዌት አንትል ዩ ካም እስከምትመጣ ድረስ እቆያለሁ ወይ ደግሞ እጠብቃለሁ እንደማለት ነው። እንግዲህ አንትል የሰብኦርድኔቲንግ ኮንጃክሽን ቃል ሲሆን እንዲህ እንዲህ አይነት የመሳሰሉትን ሴንተንሶችን በእንግሊዝኛ ለማውራት ያገለግሉናል። ሶስተኛ ላይ የምንመለከተው ኮርሌቲቭ ኮንጃክሽን ነው። ኮርሌቲቭ ኮንጃክሽን እንግዲህ ማለት ነው እሱ ዞስ ካም ኢን ፔርስ እንደዚህ። እንዴት ነው የሚመጡት? እነዚህ ጥንድ ሆኖ ይመጣሉ፣ ጥንድ ሆኖ ይመጣሉ ማለትም ማለት ነው። አንድን ነገር ከአንዱ ጋራ እያገናኙ ይመጣሉ ማለት ነው። አሁን ለምሳሌ ኢዚር ኦር ናይዘር ኖር ቦዝ እንደ ኖት ኦንሊ ባት ኦልሶ ካል ምክንያትን ለመግለጽም እንጠቀማለን ማለት ነው፣ ኮረላቲቭ ኮንጃክሽን የሚባሉትን አሁን ለምሳሌ ያህል ኢዜር ዩ ካም ኦር ጎ ትሄዳለ ወይስ ትመጣለ እንደ ማለት ነው። ኢዜር ዩ ካም ኦር ጎ። ሺ ኢዝ ኖት ኦንሊ ስማርት ባት ኦልሶ ካይንድ፣ እሷ ብልሃተኛ ብቻ ሳትሆን ቸርም ናት፣ ወይ ደግሞ ርህራሄ የበዛላት ሴት ናት እንደ ማለት ነው። ቦስ ማይ ማም እን ዳድ አር ቲቸርስ። ቦስ የሚል ቃል ሁለት ነገሮችን ለመናገር በምፈልግበት ጊዜ ቦስ የሚል ቃል ልንጠቀም ይገባል። እዚህ ጋራ ማም እና ዳድ የሚሉ ሁለት ነገሮች ስለሆኑ ቦስ ማይማም እንዳድ አር ቲቸርስ፣ ሁለቱ አባቴም ሆነ እናቴ ቲቸር ናቸው ወይም ደግሞ አስተማሪ ናቸው እንደማለት ነው። ኦኬ ኮንጃንክሽንን ለምን እንጠቀማለን? በመጀመሪያ ላይ ዘ ሄል ፓስ ምን ለማድረግ ጆይን አይዲያስ ወይ ደግሞ ሀሳባችን ሀሳቦችን ያቀላቅላሉ ማለት ነው። ወይ ደግሞ ዘ ጆይን አይዲያስ ቱገር። ሁለተኛ ላይ ሜክ አወር ሰንተንስ ስስሙ ዘር ያ ማለት ማለት ነው አረፍተ ነገሮቻችንን ለስላሳ ያድርጉት ያድርጉታል። አቮይድ ሪፒቲንግ ወርዶስ አጌን እንደጌን አንዳንድ ጊዜ አንድ ሰው እንግሊዝኛን በሚያወራበት ጊዜ ተደጋግሞ ተደጋግሞ የሚመጡ ቃላቶች አሉ አይደል? ስለዚህ እሱን ለማስወገድ ይጠቅመናል። እንግዲህ እስካሁን ከተማር ነው ውስጥ አንድ ነገሮችን ወይ ደግሞ አንዳንድ ነጥቦችን ለማስተዋል አለብን። እሱ ምንድን ነው? ኢፍ ዩ አር ጆይኒንግ ቱ ፍሬንድስ። አሁን ለምሳሌ ስለ ሁለት ጓደኞች የምናውራ ከሆነ እንድ የሚል ቃልን ልንጠቀም ይገባል፣ ወይ ደግሞ እና የሚል ቃልን ማለት ነው ኢፍ ዩ አር ቾይዚንግ ቢትዊን ቱ ቲንግስ፣ ሁለት ነገሮችን የመረጥን ከሆነ ኦር የሚል ቃል ወይ ደግሞ ወይም የሚል ቃል ልንጠቀም ይገባል። ኢፍ ሳምቲንግ ኢዝ ኦፖዚት ዊ ዩዝ ባት፣ አንድ ነገር ከአንዱ ተቃራኒ ከሆነ ባት የሚል ቃል ወይ ደግሞ ግን የሚል ቃል ተጠቅመን አንድ ሴንተንስ በእንግሊዝኛ የትኛውም የሆነ ሴንተንስ መፍጠር እንችላለን። ሌላኛው ኢፍ ዩ ዋንት ቱ ሾው አ ሪዝን ዩዝ ቢኮዝ። ስለ አንድ ምክንያት ማንሳት ወይ ደግሞ ስለ አንድ ምክንያት መናገር በምፈልግበት ጊዜ ቢኮዝ የሚል ቃል ወይ ደግሞ ምክንያቱም የሚል ቃል ተጠቅመ ማውራት እንችላለን ማለት ነው። እንግዲህ የዛሬ ቪዲዮችን ይሄንን ይመስል ነበር። ኮንጃንክሽንን በተመለከተ ያልገባቸው ነገር ካለ ኮመንት ሴክሽን ላይ መጻፍ እንዳትረሱ ቀጥታውኑ ኦንላይን ላይ ገብቼ እመልሳለሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። ስላያችሁ uh, እናመሰግናለን።